ጥሩ እናመሰግናለን። ይህን ከማህበረ ተዋህዶ ነው አይደል? እለት ዕለት የሚለቀው የሚለቀቀው እኔም ብገባ ደስ ይል ነበር መደለት እሺ ግጻዊ ያለ በነገሩ ችግር የለውም። ያው አንዳንድ ጊዜ ቶሎ አይገኝም እንጂ። እሺ ልጆች የማቴዎስ ወንጌል ማቴዎስ ማቴዎስ ወንጌል ምዕራፍ አስር እስኪ ምን ይላል? እስኪ ቆይ እስኪ ካልሆነ መውጣት ይቻላል። ሊፍት ብሎ የሚሞላ ከሆነ ና ብሎ መውጣት ይቻላል። ካልሆነ እለት እለት የሚለቀቀው ልቀቁ ሊከ ማለት እሺ የማቴዎስ ወንጌል ምዕራፍ አስራ ስድስት የዕለት ወንጌል የሚነበበው የማቴዎስ ወንጌል ምዕራፍ አስር አስራ ስድስት እንደዚህ ይላል ቃሉ እውነት እላችኋለሁ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ይላል ከባድ ቃል ነው አንተ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ስለዚህ እንደ እባብ ልባማዎች እንደ ርግብ የዋሆች ሆኖ ምን አለ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፎ ይሰጧችኋል። ከባድ ነው እንግዲህ ቃሉ ቃሉ ይፈጸም ዘንድ የግድ ነው፣ አይቀርም። አሳልፎ ይሰጧችኋል፣ በምኩራባቸውም ይገርፏችኋል። ከሰዎች ተጠበቁ ይላል። በምኩራባቸው ማለት ያው እነሱ የሚፈርዱበት ፍርድ ቤታቸው ማለት ነው። ስለዚህ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታት ምናለ ትወሰዳላችሁ ይላል። ይህን ለሐዋርያት ነው እንግዲህ አምላካችን ክርስቶስ የተናገረው። አሳልፈውም ሲሰጧችሁ ምን አለ? የምትናገሩትን በዚያ ሰዓት ይሰጣችኋልና፣ እንዴትስ ወይ ደግሞ ምንም እንደምትናገሩ አትጨነቁ። አሳልፈው ይሰጣችሁ ምን እናናገራለን ይሄ እንደዚህ እናደርጋለን ብላችሁ አትጨነቁ ይላል። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁም ይላል ማለት ነው። ስለዚህ እኔ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ ይላል። እንግዲህ ምን ይላል? ሐዋርያት ሁለት ጊዜ ሲላኩ እናያቸዋለን። ልጆች ስንት ጊዜ ሲላኩ በመጀመሪያ ትምህርቱን ሲጀምር፣ በመጨረሻ ደግሞ ትምህርቱን ሲጨርስ ሲላኩ እናያለን። ሁለት ጊዜ ሲላኩ እናያለን። የመጀመሪያው ይህ ነው። ይህ መላካቸው መንፈስ ቅዱስን ተቀብለው በሃይማኖት ፍጹማን አልሆኑ ነበረ መንፈስ ቅዱስን ተቀብለው በሃይማኖት ምን አልሆኑም ነበረ? ፍጹማን አልሆኑም ነበር ማለት፣ ፍጹማን ማለት ገና አልጸኑም ነበረ፣ ወይም ደግሞ ድፍረት አላገኙም ነበር ማለት ነው። የሰማቸውን አደለ እስኪ ያላችሁ አለን በሮ ችግር የለውም፣ ሳትጨናነቁ የምትሰው ማለት ነው። ስለዚህ ፍጹማን አልሆኑም ነበርና አህዛብ መከራን ቢያጸኑባቸው ተሰቀው እንዳይክዱ አህዛብ ማለት ያላመኑ ነገስታት ማለት ናቸው። መከራ ሲያጸኑባቸው ተሰቀው እንዳይክዱ፣ ሃይማኖታቸውን እንዳይቀይሩ፣ እንዳይፈሩ ኦሪትን በተቀበሉ ወገኖቻቸው በእስራኤል መካከል አጋንንትን እያወጡ ናስያንን እያጠመቁ እንዲቆዩ አዟቸዋል ማለት ነው። ልቃስ ወንጌል ላይ ዮሐንሱም ወንጌል ላይ አለ ግን፣ ነገር ግን ከትንሳኤ በኋላ እንዳለው መላክ አይደለም እንደ ልምምድ ነው ማለት ነው። ከትንሣኤ በኋላ እንግዲህ ሂዱ አሕዛብን ሁሉ አስተምሯቸው አጥምቋቸው ብሎ ምንም እንትን ስላለ ልኳቸዋል ማለት ነው። ሙቶ ከተነሳ በኋላ መንፈስ ቅዱስ እንደሚሰጣቸው ምን አልኳችሁ? ሙቶ ከተነሳ በኋላ ጌታችን አምላካችን ክርስቶስ ለአዳም በገባው ቃል ኪዳን መሰረት ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ሙቶ ከተነሳ በኋላ እንደሚሰጣቸው ተስፋን ነግሯቸው ሲያርግ ሰው መሆኑን ችግር የለውም። ይሄ እንትን አያስብልም። እሺ ሰው መሆኑን ወንጌል ማስተማሩን ወንጌልም ማስተማሩን ለህዝቡና ለአህዛብ ሁሉ ነውና፣ ሁሩ ወማሩ ሁሉ ህዝበ ወንዘ ታጠምቅ ወሙ በሉ በስም አብ ወወልድ ወመንፈስ ቅዱስ። እንግዲህ ሂዱና ምን አለ በአብና በወልድ በመንፈስ ቅዱስ እያጠመቃችኋቸው አህዛብን ሁሉ አስተምሯቸው ብሎ በዚህ በማቴዎስ ወንጌል ምዕራፍ 28 ወደ መጨረሻው ላይ ቁጥር 19 ላይ ተመዝግበን እንደምናገኘው ይህም ብሎ የምስራችን ቃል ለዓለም ሁሉ እንዲሰብኩ አዟቸዋል ማለት ነው እንግዲህ በአሕዛብ መንገድ አትሄዱ ማለት እንደ አሕዛብ አትሆኑ ማለት ነው በአሕዛብ መንገድ አትሄዱ ማለት ምን ማለት ነው እንደ አሕዛብ አትሆኑ ማለት ነው የዛሬ ወንጌል ነው ይሄ ማቴዎስ ወንጌል ምዕራፍ ከቁጥር አንድ ጀምረን ብናነበውም ችግር የለም አንብቡት ማለት ነው በቀን በቀን ወንጌል ይለቀቃል ይነበባል በቀን በቀን አንዳንድ ጥቅስ ብንይዝ 365 ጥቅስ የያዝን ማለት ነው። ስለዚህ የዛሬ ወንጌል ይሄ ነው እና በአሕዛብ መንገድ አትሄዱ ማለት እንደ አሕዛብ አትሁኑ ወይም ደግሞ ከአሕዛብ ጋር አትተባበሩ ማለት ነው። ልጆች እንደ አሕዛብ አትሁኑ ወይም አንድም ደግሞ ከአሕዛብ ጋር አትተባበሩ እያለ ብሏቸዋል ማለት ነው። እንግዲህ ወደ ሳምራውያን ከተማ አትግቡ ማለት ደግሞ ሳምራውያን የሚባሉት የአሶራውያንንና እስራኤላውያን ድብልቅ ህዝቦች ናቸው። የአሶራውያንና የእስራኤላውያን ድብልቅ ህዝቦች ናቸው ማለት ነው። ድብልቅ ህዝቦች ናቸው እየሰማችሁ ከሆነ ማለት ነው እና በክርስቶስ ዘመን ሳምራውያን ሳምራውያንና አይሁድ እርስ በርሳቸው አይተባበሩም ነበረ። ዮሐንስ ወንጌል ምዕራፍ ምዕራፍ አራት ቁጥር ዘጠኝ ላይ ሳምራውያን የሚባሉት የአሶራውያንና የእስራኤላውያን ድብልቅ ሕዝቦች ናቸው። በክርስቶስ ዘመን ሳምራውያንና እና ወይም ደግሞ አይሁድ ምን አይሉ ነበረ? እርስ በርሳቸው አይተባበሩ ነበር ማለት ነው። ስለዚህ ያን ጊዜ ሐዋርያት ቢሄዱ ሳምራውያን አይቀበሏቸውም ነበረ። የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ እስራኤል ማለት የእግዚአብሔር ሕዝብ ወገን ማለት ነው። የእግዚአብሔር ልጆች ኢየሱስ ክርስቶስ የሚያስተምረው በእስራኤል ሀገር ነው በእስራኤል ሀገር ነው። አንድም ደግሞ ደቀ መዛሙርቱ መጀመሪያ ያስተማሩት እስራኤልን ነው ይለናል። ወንጌልም እንዲሰበክ የታዘዘው ከእስራኤል ጀምሮ እስከ ምድር ዳርቻ ነበር። የሐዋርያት ሥራ ምዕራፍ አንድ ቁጥር ስምንት ላይ ገለጥ አድርገን መጽሐፍ ቅዱስ ስናነብ ይነግረናል ማለት ነው። ወንጌልም እንዲሰበክ የታዘዘው በየት ነው? ከእስራኤል ጀምሮ እስከ ምድር ዳርቻ ነበር ማለት ነው። ይህ የሆነበት ምክንያት ትንቢት የተቆጠረው ሱባዔ የተነገረው ትንቢት ለእኛ ነበረ ለእኛ የተነገረውን ምን አሉ፣ ትንቢት የተቆጠረውን ሱባ ያሳልፎ ለአሕዛብ ቢያደርግብን ከሞቱ ገባን እንዳይሉ ማለት ነው። አያችሁ፣ አሳልፎ ለአሕዛብ ቢያደርግብን ከሞቱ ገባን እንዳይሉ። ስለዚህ ነው በእውነት እንደው በከንቱ ተቀበላችሁ፣ በከንቱ ስጡ። በከንቱ የተቀበላችሁትን ማለት ዋጋ ቢስ ማለት አይደለም፣ በዋጋ የማይተመን ማለት ነው በዋጋ የማይተመን ለሐዋርያት መንፈስ ቅዱስን ሲሰጣቸው በነፃ ነው የሰጣቸው። ስለዚህ እናንተ በነፃ የተሰጣችሁትን በነፃ ስጡ እያለ ነው ማለት ነው። ስለዚህ በዋጋ የማይተመን ማለት ነው። መንግስተ ሰማያትን መስጠት፣ ድውይ መፈወስ፣ ለምጽ ማንጻት፣ አጋንንትን ማውጣት በዋጋ የሚተመን አይደለም። ልጆች በዋጋ የሚተመን አይደለም። ስለዚህ አምላካችን ኢየሱስ በነፃ የሰጠኋችሁን በነፃ ሰጧቸው እያለ ለሐዋርያት ብሏል። ያው ለሐዋርያት ቃሉ ይነገር እንጂ ዛሬም ደግሞ ወደና ወደ እናንተ ህይወት እንትን ስንል ቃሉ ይጋብዘናል ማለት ነው። እንደዚህ ይላል ለሐዋርያቱ፣ ወርቅና ብር ነሐስ አትያዙ፣ ገንዘብም አትያዙ። ማለት ወርቅ ብር ነሐስ ታውቃላችሁ አይደለ? ወርቅ ብር ነሐስ አትያዙ ማለት በእግዚአብሔር እንጂ በገንዘብ እንዳይተማመኑ ለማድረግ ነው። አንዳንድ ሰው ገንዘብ ሲኖረው በገንዘቡ ይተማመናል። እኔ እኮ ገንዘብ አለኝ እንዲህ እንደዚህ ማድረግ ይችላለሁ ይላል ማለት ነው። ስለዚህ ወርቅና ብር አትያዙ ብሏል። ይህ ማለት በገንዘብ እንዳይተማመኑ፣ በእግዚአብሔር እንዲታመኑ እንጂ በገንዘብ እንደማይተማመኑ ለማድረግ ነው። ስለዚህ አንደኛ ለሰራተኛ ምግቡ ይበቃዋልና አላቸው፣ ለሐዋርያት ማለት ጌታችን። እንዲሁ ወንጌልን ለሚያስተምሩ ሰዎች ለሕይወታቸው መተዳደሪያ በዛ ወንጌልን ለማስተማር አዘዘ። ምን አለ ለሕይወታቸው መተዳደሪያ ይሆን ዘንድ ወንጌልን እንዲያስተምሩ አዘዘ ማለት ነው። አዘዘ አንደኛ ቆሮ። ስለዚህ በዚያ እንግዲህ በዚያ ወንጌል ለማስተማር አዘዘ። በዚያ የሚገባው ማን እንዲሁ፣ ወይም ደግሞ በጥንቃቄ መርምሩ። የሚገባ ማለት ቃላችሁን መቀበል የሚችለው ማን እንደው እወቁ ማለት ነው። ቃላችሁን መቀበል የሚቻለው ምን አለ? ማን እንደሆነ እወቁ? ማን እንደሆነ እወቁ ማለት ነው። ቃላችሁን መቀበል የሚችለው ማለት የሚገባ መርምሩ፣ የሚገባ ማለት የሚገባው ማን እንደሆነ በጥንቃቄ መርምሩ፣ የሚገባ ማለት ቃላችሁን መቀበል የሚቻለው ማን እንደሆነ ወቁ ማለት ነው። ወደ እንትኑ ስነ ስለዚህ ሐዋርያት የሰላም ሰዎች ስለሆኑ እነርሱን የሚቀበልና የሚተባበሩሉ ምን አለ ሰላምን ያገኛል። ሰላማችሁ ይድረስለት አለ። አያችሁ እነሱን የሚቀበል እነሱን የሚተማበል ምን አለ? ሰላማችሁ ይድረስለት፣ ሰላምን ያገኛል። ስለዚህ ምን አለ? ሰላማችሁ ይደርበት እያለ ሐዋርያ ማነው? ጌታችን አምላካችን ኢየሱስ ክርስቶስ ይህን ተናግረዋል ማለት ነው። ስለዚህ የእግዚአብሔር ልጆች ምን ይላል? ይህን ካለ በኋላ የእግራችሁን ትቢያ አራግፎ አለ። ቃላችሁንም ከማይሰሙ ሰዎች ጋራ ጊዜ ማጥፋት የለባችሁም ይላል ቃላችሁን ከማይሰሙ ሰዎች ጋራ ጊዜ ማጥፋት የለባችሁም ይላል። ይህ ይህ ትቢያ ከእግራችን እንደተለየ ምን አለ ይህ ትቢያ ከእግራችን እንደተለየ እናንተም ከኛ አንድነት ትለያላችሁ ስሏቸው ነው ማለት ነው እና ከዚህ ሀገር ይልቅ በፍርድ ቀን ሰዶም እና ገሞራ እረፍት እንደሚያገኙ በእውነት ነግሯቸዋለሁ ይላል። እንግዲህ ሰዶም እና ገሞራ አስቀድሞ ተፈርዶባቸዋል። ዘፍጥረት ላይ ተመዝግቦ እናገኘዋለን። ሐዋርያትን የማይቀበሉ ሰዎች ፍርድ ግን ገና ወደፊት በገሃነ መሳት የሚደረግ ቅጣት ነው ማለት ነው። ሰዶምና ገሞራ ምናምን አስቀድሞ ተፈርዶባቸዋል። ሐዋርያትን የማይቀበሉ ሰዎች ግን ፍርድ ገና ወደፊት በገሃነ መሳት የሚደረግ ቅጣት ስለሆነ አንድም ደግሞ ሰዶምና ገሞራ የተቀጡት ቅጣትና ገሃነ መሳት ሲነጻጸር የገሃነ መሳት ቅጣት ይበልጣል ማለት ነው። ገሃነ መሳት ቅጣቱ ይበልጣል ሲነጻጸር፣ ስታነጻጽሩት ማለት ነው። ይሄ የእግዚአብሔር ስራ ነው። እንግዲህ የገሃነመ እሳት ቅጣት ይበልጣል ማለት እንደ በጎች ለዚህ ነው ይሄ እንደ በጎች በተኩላዎች መካከል እልካችኋለሁ አለው። እንዲህ እንደ ባብ ብልሆች፣ እንደ ርግብ የዋሆቹን ይላል። ርግብና የዋህ የዋ ምንድን ነው? በልሃታቸው ወይም ደግሞ እንደ ባብ ምናለ አለ። እንደ በጎች በተኩላዎች መካከል እልካችኋለሁ አለው። እንዲህ ደግሞ እንደ ባብ ብልሆች እንደ ርግብ የዋሃን ሁኑ ይላል። እንግዲህ የሐዋርያት ተልዕኮ የሐዋርያት ተልዕኮ በጎችን ወደ ተኩላዎች መካከል እንደማሰማራት ማለት ነው። ብዙ ጊዜው በእኛ ስናይ ተኩላ ወደ ቀበሮ ማን ነው? በጎች ወደ ተኩላ ይሄድም አይደል? ተኩላ ወደ በጎች ነው የሚሄደው። በጎችን በተኩላዎች መካከል እንደማሰማራት ማለት ብዙ ጊዜ በጎችን ለመብላት ተኩላዎች ምን አለ፣ ወደ በጎች ይመጣሉ እንጂ በጎች ወደ ተኩላዎች አይሄዱም ማለት ነው። ምክንያቱም እንደሚበሉ ያውቃሉ ማለት ነው። እንደሚበሉ ያውቃሉ። ስለዚህ የሐዋርያት አገልግሎት ግን በጎቹን ወደ ተኩላዎች እንደመላክ ማለት ነው። ምክንያቱም ተኩላ የተባሉት የማያምኑ ነገስታት ናቸው። ጨካኞች አረመኔዎች ናቸው። ብዙ ስቃይ የሚያደርሱ ናቸው ማለት ነው። ስቃይ የሚያደርስ ተኩላ ያለው የማያምኑ ነገስታትን ነው። ተኩላ ያለው የማያምኑ ነገስታትና ህዝቦችን ነው ማለት ነው። አንድ ላይ ናቸው። ምክንያቱም ንጉሱ የማያምን ከሆነ ህዝቡም ሊያምን አይችልም ማለት ነው። ሊከተሉ። ስለዚህ የሚያምኑ ቢገኙ በሐዋርያት ላይ ብዙ መከራ ሊያደርሱባቸው ይችላሉ ማለት ነው። ስለዚህ ወደ ተኩላዎች እንደመላክ ነው። ተኩላ ያለው የማያምኑ ነገስታትን ነው፣ እንዳትረሱ፣ ህዝቦችን ነው። ስለዚህ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ ይላል። እንግዲህ በነገራችን ላይ እባብ ልባም የተባለው ጥበበኛ በመሆኑ ነው። ምን አለ እባብ ጥበበኛ ወይም ደግሞ ልባም የተባለው ጥበበኛ በመሆኑ ነው። ይሄን ብዙ ጊዜ ተነጋግረናል። ይሄን የሚያስታውሳለ እስኪ በኮሜንት ተጻፉልኝ ካላችሁ ማለት ነው። ለምንድነው ጥበበኛ የሆነው? ልባም የተባለው ጥበበኛ ስለሆነ ነው። ምንድነው ጥበቡ? ጥበቡ ምንድን ነው? እረስታችሁታል? አልረሳችሁትም። ይሄ ብዙ ጊዜ ይነገራል፣ ብዙ ጊዜ ይገጥማል። ይሆን ጌሉ ማለት ነው እ ምንድነው እባብ ልባም የተባለው ምን ስለሆነ ነው? ጥበበኛ ስለሆነ ነው። ጥበበኝነቱ ምንድነው አባዬ